የዋን ጅራ ፖለቲካ የፖለቲካ ዘፍጥረቱ ካድሬነት ነው። የጥንቱ ኢህአዴግ አባል የሚሸምተው ስብእና ከሚከራይበት ገበያ ነበር። ወገብ የሌላቸው ሞራላቸውን ሽጠው ከሆዳቸው ጫካ የሸፈቱ ድኩማን የትኩረቱ ማዕከል ናቸው። ለምን ቢሉ ጠምዶ ለማረስ አለስልሶ ለመዝራት ምቹ ናቸውና። እንደ ጥንቷ ሮማ የባሪያ ንግድ ጫንቃቸው ታይቶ ደንደሳቸው ተገምግሞ ፍሩሽካ ወደሚቃርሙበት ጋጣ ይጋዛሉ። የምትጋልበውን አያ ቀልበው እንዲል መጽሐፈ ብልጽግና በአዲስ አበባ ታሪክ የመጀመሪያው ደብር እንደሆነ ይነገርለታል። በወይራ ዛፎች ታጅቦ ዕድሜውን በሚመሰክሩ ሀገር በቀል ዛፎች ተሸሽጎ የተቀመጠው ግቢ ሞገስ ከዓይን አይጠፋ። የሊቃውንቱ ወረብና ዜማ ከወፎቹ ጥዑሙ ሙዚቃ ጋር ሲንቆረቆር መስማት የሰርክ ግብር መሆኑን በቅጽሩ በደጀ ሰላሙና በአካባቢው ያደገ ሁሉ ያውቀዋል። ቀራኒው መድኃኔዓለም ታሪክ በመዳፉ የደለደለው የአዲስ አበባ ገጽ ነው። እዚህ ሰፈር የእናቱ ወዱ ዥንጉርጉር ይሉት ብሂል አብዝቶ የሰራበት አንድ ግለሰብ በቅሏል። የኢህአዲግ ድርሳና ሲገለጡ የአዲስ አበባ ልጆች ለማንነት ፖለቲካ በጣም የራቁና ለስብዕና ኪራይ ፍጹም የማይመች ሆነው ተከትበዋል። ኤርምያስ የተባለ ደንደሳም ግን በሚያስገርም ሁኔታ ለዚህ ምቹ ሆኖ ተገኘ። ኢህአዲግን እንደግል እንደ ግል አዳኙ ተቀብሎ በአብዮታዊ ዲሞክራሲ ተጠመቀ። የአዲስ አበባ ኢህአዲግ ጽሕፈት ቤትን የሥልጣን መሰላል እንደ ጦጣ እየዘለለ ተቆናጠጠ። የብሔር ኮታው ኦህዴድ ከሚባል በረት በሚመድበው በኦህዴድ ግዙፍነትና የጡት አባቶች ዘንድ ግን እንደ ዲቃላ ይቆጠር ነበር። ይህም አጥንቱ ድረስ ዘልቆ የሚሰማው ጉዳይ ነበር። ኤርምያስ ብዙ ጊዜ ራሱን ለማንነት ፖለቲካ የራቀ ደሴት አድርጎ ያቀርባል። ኦዴድ የሚባለው ጥብቆም ሳይስማሙ ያጠለቀው እንደነበርም ይደሰኩራል። ይህ ግን ከፊል እውነት ያዘለ ጥንቅቅ ያለ ውሸት ነው። ኤርሚያስ ማንነትን ሙቀቱን እየለካ የኃይል ሚዛን ባላንሱን እየመዘነ እንደ ጭንብል ሲያጠልቀውና ሲያወልቀው ኖሯል። ብዙዎቹ ኤርሚያስ የኦዴድን ሰዎች ንቀትና መገለል ለመመከት የህወሀትን ሰዎች እንደ ሆስቴጅ መጠቀሙን አያውቁም። ኤርምያስ አዲስ አበባ ኢህአዴግ ጽህፈት ቤት ላይ እንደ ሐረግ ተንሰራፍቶ የከረመው ከህወሓት ሰዎች ጋር በፈጠረው የተለየ መቀራረብ ነበር። ከትግሬ በላይ ትግሬ ሆኖም ይተውን የነበረው። ይህ ሁሉ ሰውየውን ስር ለሰደደ የማንነት ቀውስ ዳርጎታል። የኤርምያስ ጭቃት ጅራፎች ይህኛው ኤርሚያስ ሚኒስትር ዴኤታ ነው። ወደ ዋነኛው የፕሮፓጋንዳ መፈልፈያ ኢንኩቤተር ኮሚሽን መስሪያ ቤት ተዛውሯል። በዚህ ወሬ ተቦክቶ በሚጋገርበት ሊጥ ሐሳብ የበሰለ ኬክ ሆኖ በሚቀርብበት ቤት ውስጥ የባዕዴን ጎድፋዘር ከሚባሉ ኢትዮጵያዊ ጎብልስ ጋር ሁለተኛው ሰው ሆነ። የሥልጣን ካርማው በረከት ጎን ጥዶታል። በአጭሩ ሆድን ግብ ላደረገው ኤርሚያስ መና ዘንቦለታል። እዚህ ቤት ውስጥ ሦስት ስሞች ግዙፍ ነበሩ። በረከት ስምኦን፣ ሽመልስ ከማልና ራሱ ኤርሚያስ። እውነት ለመናገር ይህ ስብስብ ጋላክቲኮ ነበር። በተለይ በረከት በንግግሩ መብረቅ ቀስቅሶ ተራራ ያፈርስ ነበር። አሁን ግን መስሪያ ቤቱን ለገሰት ሁሉ የተባለ ጅምር ሰው እየተጸዳዳበት ነው። አገዛዙም ውሸት አልቆበት እንደ ናይጄሪያ ፓስተር አልታይም፣ አልዳሰስም ግን ሚራክል ነኝ እያለ ነው። እዚህ ጋር ሀገር በሚያውቀው ብዙ በተባለ ነገር ችካንልም። ብቻ ኤርሚያስ ከኢህአዲግ ኮብልሎ ዲሲ ተገኘ። በቀድሞ የኢህአዴግ ቋንቋ የበርገር ፖለቲካን ተቀላቀለ። የኢሳት ረጃጅም እጆች ውስጥ አዋቂው በሚል ታፔላ ለጥፎ ኮብላዩን ሚኒስትር የፊት ገጻቸው አደረጉት። ኤርሚያስም ብልህ ነበርና አሻሮን ይዞ ወደ ቆሎ ተጠጋ። አሁን በዲያስፖራ ፖለቲካ የሚያስወድደው ሕወሓት የተባለን እርጉም መንፈስ መውገር ነውና ትኩረቱን እዛ ላይ ያደረገ ባለቤት አልባው ከተማ የመለስ ልቃቂት ወዘተ ያለ ህወሃትን ቀጠቀጣት። ያቺ ማንነቱን አቢውዝ አድርጋ በዲቃላነት የፈረጀችውን በፖለቲካ ቡሊኝ ስብእናውን ገድላ ያገለለችውን ኦህዴድን ግን ጥርሱን ነክሶ የሆዴን በሆዴ እያዜመ ቀንሽን ጠብቅ ያላት ኦሮሞማን የፖለቲካ ቅጽል አድርጎ ሻሙ ያለ የኦህዴድ ሰዎች አራስ ለመጠየቅ የመሬት ካርታ ይዘው ይሄዱ እንደነበር የነገረን ኤርሚያስ ነው። ይህም አጥንቱ ድረስ ዘልቆ ያሳመመውን ኦዴድን ለመበቀል ሲነሳ መንገድ የጠረገበት ነው። ቢሆንም ኢሳት ቤት ጠላት ህወሃት ክፉ ትግሬ የምትባል ወርቃማ ሀግ ስለነበረች ኦዴድን በስሱ ካልሆነ ጮክ ብሎ ተናግሮት አያውቅም ነበር። የሆነ ሆኖ የለውጡ ጎርፍ ቤተመንግስቱን መንግሥቱን የኦሮሞማ ኩሽና አድርጎት ተደመደመ። ኢሳትም ቀጥታ በገዢው ሥርዓት የሚዘወር ሆነና ኤርምያስም ዳግም በኦዲድ መዳፍ መውደቁ ተሰማው። የአባዱላና የጁነዲን ሳዶ የኩማ ደመቅሳና የአስቴር ማሞ ክላዲ ቃላ የሚል የንቀት ፊት ትውሳሉ። መንፈሱ ተረበሸ፣ አእምሮ ተበጠበጠ። በዛ ማል ኢሳት ራሱን በራሱ መልቶ ሲሞት ኢትዮ 360 በብስባሹ ላይ በቀለ። ይህኔ የኤርሚያስ ሾተል እንደ ካራ ተስሎ ከአፎቱ ተመዘዘ። ኤርሚያስ የኦሮሙማ የፖለቲካ ነር የቱጋ እንዳለና የቱጋ ሲነኩት የበለጠ እንደሚያመው ጠንቅቆ ያውቃል። ስለዚህም በአንድ ሌሊት ራሱን የአዲስ አበባ ነፃ አውጪ አድርጎ ከሰተ። የእስክንድርን የትግል ጽናትም የራሱ ቂም ማወራረጃ እንዲሆን ተጠቀምበት። እስክንድር መከራ እየተቀበለ ሲታገል፣ ኤርሚያስ በሱ ጀርባ ሆኖ የበቀል ጥሙን ያረካ ነበር። ዛሬ የአስመራው ሰው ኢሳያስ ሳይቀር ገንዘቡ ያደረጋትን ኦሮሙማ የፖለቲካ ቅጽል አድርጎ የፈበረካት ኤርሚያስ ነው። ኤርሚያስ ባልደራስን ፈረስ አድርጎ ኦህዴድን ብዙ አለው። አዲስ አበባን ክልል እስከ ማድረግ የተለጠጠና አዲስ አበባ የራሷ ሰራዊት እንድታደራጅ የሚፈቅድ ሕግ እንዲወጣም በብዙ ወተወተ። ይህ ለአዲስ አበባ በመቆርቆር ከልብ በመሻት ያቀረበው ሳይሆን ሆን ብሎ የኦህዴድን ቁስል ለመንካት ነበር። አዲስ አበባ ለኦህዴድ የሥልጣን የኃይልና የሀብት ምንጭ መሆኗን በመረዳት ምንጩን አድርቆ ሊያኮሰምናት የዘየደው ነበር። የባልደራስ ልጆችም አዲስ አበባ ራስ ገዝ የሚል ሞቶ አንግበው ተንቀሳቀሱ። አገዛዙም እስክንድርንና አባላቱን አስሮ እንቅስቃሴውን በኃይል ገታው። ከመግታትም አልፎ ጨርሶ አኮላሸው። ኤርሚያስ አዲስ አበባነትን የበቀል ጥሙን ለማርካት ብዙ ርቀት የማያስጉዘው መሆኑን ተረዳ። ስለዚህ ራሱን በአማራ ጭንብል ከስቶ ማስተዋወቅ ጀመረ። ኤርሚ ድብን ያለ ወሎ እየሆነ ግን የአማራ ፖለቲካ ክበብ እንደ ባልደራስ በቀላሉ የማይዘወር ሆነበት። ፖለቲካው ብዙ ኢንተረስትድ ኃይሎች ያሉበትና ኢጎን ሴንተር ያደረጉ ሰዎች የሚንቀሳቀሱበት ውስብስብ በመሆኑ በቀላሉ ከዲስ የሆነው በሪሞት ኮንትሮል ሊቆጣጠረው አልቻለም። አንድ የአማራ ልዩ ኃይል ለመቶ ኦሮሞ ነው እያለ ወዶ ገብነቱን ቢያጮኸውም ነገር የሚለው አጣ። በተለይ ጌታቸው ሽፈራው ዴቭ ዳዊትና ሄኖክ የሽጥ ላይ የተባሉ ግለሰቦች በአማራ ፖለቲካ ገብቶ የሚያንቦራጭቀውን እጁን እንዲሰበስብ ብዙ አሉት። የኢትዮ 360 ኤዲቶሪያልም ብዙ አላንቀሳቅስ አለው። ይህን ኤርምያስ በአማራ ላይ አቄመ። ብዙ የባንዳነት ግንኙነቶችን ፈጥሮም ሚዲያውን ከውስጥ ለማፍረስ ደከመ። ይህ አልሆን ሲለው ጭምብሉን አውልቆ በአንድ ሌሊት ዋቅጀራ ሆኖ አደረ። ይህ ሁሉ የኤርምያስ ጉዞ የሚያሳየው ሰውየው በማንነት ቀውስ ቶርች ተደርጎ የሚማቅጥ መጽሐፉ መሆኑ ነው። ሰሞኑን ልደቱን ለማነወር የሄደበት መንገድና አብይን ክንፍ ያበቀለ መልአክ ለማሰኘት የተጓዘበትን ርቀት ላስተዋለ ሰውየው ይህን ለማለት ሞራሉን ከየት ነው የሚሸምተው ያሰኛል። የሰሞኑ የአብሮነት መሰባሰብ ደግሞ ከአገዛዙ እኩል ኮሶ እንደተጋተ ሰው ጎምዝዞታል። ኢትዮጵያውያን እርስ በእርስ መገዳደላቸው ይቁም፣ አገዛዝነት ያብቃ ሰላም ይምጣ የሚል ጥያቄ እንዴት ሊያዞረው እንደቻለ ማወቅ ባይቻልም እንጥሉ እስኪወርድ ስሩ እስኪገታተር ይሳደባል፣ ያነውራል፣ የሐሰት ታርጋ ይለጥፋል። ጭራሽ ስብስቡ በኢሳይያስ የተደራጀ መሆኑንና 4500 ዶላር እንደተበጀተለት ይቀባጥራል። ሕወሓት በወልቃየት መጣች፣ ዘመንን ጀኔራል ፊሊጶስ አናገረው፣ ወዘተ እያለ ከኪሱ በሚመዠረጣቸው ውሸቶችም ስም ያጠፋል። ብቻ ዋቅጅራ ከዚህ ሁሉ ጉዞዎች በኋላ ነዳጁን ጨርሶ ተንተፋትፎ የቆመ አሮጌ መኪና ይመስላል። ሁሉንም አቶ በብዙ ከስሮ ዋቅጅራ ነኝ ያለው ኤርሚያስ ዋንጅራ ሆኖ ቀርቷል። አበቃ።